በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ፍኖታ ለነፍስ ዘታሐውር ቦቱ ቅድመ እግዚአብሔር ፈጣሪሃ በሰላም እግዚአብሔር አሜን። የመንገደ ሰማይ ነገር እንደምን ነው ቢሉ፣ ሰው በእናቱ ማሕፀን ሲፈጠር ከእግዚአብሔር ዘንድ ሁለት መልአክ አቃቢ ይታዘዙለታልና፣ አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኀጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝግበው ይዘው ወደ እግዚአብሔር ይቀርባሉና፣ በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን፣ በግራ በኩል ያለው የመላእክተ ጽልመት ወገን ነው። ደግ በሚሠራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት አርባ ክንድ ይርቁታል። ክፉ ሲሰራ መልአክተ ጸልመት ሲቀርቡት መልአክተ ብርሃን አርባ ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ሥራ፣ ሰንበትን አክብር፣ ቤተ ክርስቲያንን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ ሰባቱን አጽዋማት ጹም፣ ጸልይ፣ ከዛር ከጠንቋይ አትሂድ፣ ወንድምህን ውደድ፣ ትሕትናን ሥራ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቀማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር፣ ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አርገህ አትመልከት እያለ መክረዋል። ኀጢአትህንም ሳታውል ሳታሳድር እለቱኑ ተናዘዝ፣ እም ቅድመ ትጻሁ እቤት ሕክሙ እንዳለ ድርሳነ ሰንበት። ይህን ጊዜ በሕይወት ሳለህ ገንዘብህን መጽውት፣ ከሞት ወዲያ የሚያስተካክልልህ የለምና እያለ ይመክረዋል። የመከረውንም ሁሉ የፈጸመ እንደሆነ በጎ ሥራውን ይጽፍለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር ምግባር አትሥራ፣ ሰንበትን አታክብር፣ ቤተ ክርስቲያን አትሳለም፣ ዐሥራት በኵራት አታውጣ፣ እንግዳ አትቀበል፣ ሰባቱን አጽዋማት አትጹም፣ አትጸልይ፣ አትስገድ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትሕትና ናት ትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ፣ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበራ ፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኰሉንም በማጠናከር ሰንበትን አከብራለሁ ትላለ፣ በሥራ ቀን ብቻ ሰርተ ትከብራለህን አትከብርም፣ ብሎ ሰንበትን ያሽረዋል። ዳግመኛ ቤተ ክርስቲያን እሳለማለሁ ትላለ ትናንትን ከሰራውለህ ዛሬ ድካም